በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ትጥቃቸውን በሰላማዊ መንገድ እንዲፈቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጥሪ አቅርበዋል። በባህር ዳር ከተማ እየተካሄደ የሚገኘው ሶስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ የሰላም ኮንፈረንስ የሁለተኛ ቀን ውሎ የከተማዋን ማህበረሰብ በማሳተፍ በአደባባይ ተካሂዷል። በሰላም ኮንፈረንሱ የሰላም ሚኒስትር ዴታው ዶክተር ሀይረዲን ተዘራን ጨምሮ የተለያዩ ከፍተኛ የሃይማኖት መሪዎችም ተገኝተዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምንለሃል፣ በከተማዋ እየተካሄደ በሚገኘው የሰላም ኮንፈረንስ የዛሬ ውሎ ላይ ምን ሀሳቦች ተንጸባረቁ? አመሰግናለሁ። እንግዲህ ባህር ዳር ከተማ ትናንትና ዛሬ ሶስተኛውን ሀገር አቀፍ የሰላም ጉባኤ እያካሄደች ትገኛለች። በተለይም ደግሞ ከትናንትና በአዳራሽ ሲካሄድ ከቆየ ኮንፈረንስ ባሻገርም በዛሬ በሁለተኛው ቀን ማለት ነው የከተማዋን ማህበረሰብ ያሳተፈ የሰላም ኮንፈረንስ በአደባባይ ሲካሄድ ቆይቷል፣ በረፋዱ ሰዓት ማለት ነው። በዚህም እንግዲህ የከተማዋ ነዋሪዎችን ጨምሮ ከፍተኛ የተለያዩ የሃይማኖት መሪዎች እና እንዲሁም ሌሎችም ተገኝተዋል ማለት ነው። በዚህም በተለያዩ የተለያዩ መልክ ቶች ሰላምን ማጽናት ላይ ትኩረት ያደረጉ የተለያዩ መልእክቶች ተንጸባርቀዋል። አብነትም በተለይም ደግሞ ሰላምን እንሻለን፣ ሰላምን ማጽናት እንሻለን፣ በዚህ ረገድ ደግሞ የሃይማኖት ተቋማት ሚና ከፍተኛ ነው የሚል የተለያዩ መልእክቶችን የከተማዋ ነዋሪዎች አንጸባርቀው ነበር፣ በዛሬው እለት ወደ አደባባይ የወጡት ማለት ነው። በዚህም የተለያዩ መልእክቶችን በተለያዩ ሃይማኖት መሪዎች በኩልም ተንጸባርቀዋል። አብነትም በሀገር አቀፉ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለም የተለያዩ መልእክቶች አስተላልፈው ነበር። በተለይም እንግዲህ የሃይማኖት ተቋማት ስለ ሰላም ስለ መቻቻልና ስለ አንድነት ያስተምራሉ። ሁሉም እምነቶችም ደግሞ ሰላምን ይሰብካሉ። ነገር ግን ከዚህ ባሻገር ወጣ ባለመልኩ በተለይ ከቅርብ ዓመታት ወዲህ በተለያዩ የሀገራችን አካባቢዎች ታጥቀው በጫካ በሚንቀሳቀሱ ኃይሎች በሚፈጠር ሽኩቻ በተለይ ማህበረሰቡ ተጎጂ እያደረገ ይገኛል። በዚህም ህይወት እስከ መጥፋት ድረስ እየደረሰ ይገኛል ብለዋል። በዚህም በተለይም ደግሞ ይህንን ለማስቆም እንግዲህ በርካታ ጥሪዎች እየቀረቡ ይገኛሉ ይህ ረገድ እንግዲህ የሃይማኖት ተቋማት መሪዎችና ተቋማቱ በተለይም ጥሪ ከማስተላለፍ ጀምሮ ስለ ሰላም በመስበክ ጥረት እያደረጉ ይገኛሉ። በመሆኑም ይህን ጥረታችንን አጠናክረን ልንቀጥል ይገባል ብለዋል። በተለይ በአማራ ክልል የሚንቀሳቀሱ የታጠቁ ኃይሎችን በዚህ ረገድ በተለይም ደግሞ ችግሮቻቸውን በሰላማዊ መንገድ እንዲፈቱም በተለይ ጉባኤው ጥሪ ያቀረበበት መድረክ ነበር የዛሬው ኮንፈረንስ ማለት ነው። ከዚህ ባሻገርም የሰላም ሚኒስትር ዴታው ዶክተር ከሬድን ተዘራም ተገኝተው ነበር ስለ አስፈላጊነት እንግዲህ ለማህበረሰቡ አብራርተዋል። በተለይ እንግዲህ አያቶቻችን፣ ቅድመ አያቶቻችን ሀገርን እንዳስረከብን ሁሉ እኛም በተለይም ደግሞ ከመፍረስና ና ከብጥብጥና ከግጭቶች በማስቆም እኛም እንግዲህ ሀገርን ልናስቀጥል ይገባል። በዚህ ረገድ ደግሞ የሃይማኖት ተቋማት ሚና ከፍተኛ ነው፣ የሃይማኖት መሪዎች ሚና ከፍተኛ ነው ብለዋል። በዚህም ወጣቶችን በመምከር እንዲሁም ደግሞ ታላቆችን በመገሰጽ ከመሳሪያ ይልቅ ወደ መመካከር፣ ወደ ውይይት የምንመጣበትን መንገድ በማመቻቸትና አስታራቂ ሀሳቦችን በማምጣት ረገድ የሃይማኖት ተቋማትና መሪዎች ተማሪዎች ሚናቸው ሊወጡ እንደሚገባ የተላለፈበት ቀን ነበር፣ እንግዲህ የዛሬው መድረክ ማለት ነው። ከዚህ ባሻገርም የተለያዩ የእምነቱ አባቶችም የተለያዩ መልእክቶችን ስለሰላም ሰላም የተለያዩ መልእክቶችን አስተላልፈዋል። ያው ለመዘርዘር በርካታ የሃይማኖት መሪዎች ናቸው እንግዲህ በዚህ መድረክ ላይ የተለያዩ መልእክቶችን ያስተላለፉት። እንግዲህ በባህር ዳር ከተማ ትናንትና ዛሬ ሲካሄድ የነበረው ሶስተኛው የሀገር አቀፍ የሃይማኖት ተቋማት ጉባኤም ከደቂቃዎች በፊት እንግዲህ ተጠናቋል ማለት ነው። በተለይም እንግዲህ ቀጣዩን የሚረከበው ደግሞ የሀረሪ ክልል ክልል ሆኖ እንግዲህ የሰላም ዋንጫውን ተረክቧል ማለት ነው። የሀረሪ ክልል ደግሞ ቀጣዩን አራተኛውን የሰላም ኮንፈረንስ ከሐምሌ ወር መጨረሻ የሚያካሂድ ይሆናል። ለጊዜ ያለኝ መረጃ ይህን ይመስላል። ሳሙኤል በቀታ ላደረስከን መረጃ ክለብና አመሰግናለን። መልካም ቀን